ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች። ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ኩነቶች ወሳኝ ኩነቶች ኩነቶች

ቴክኖሎጂ የአንድ ኅብረተሰብ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት የኑሮ ደረጃን ለማሻሻል የሚያስችል የአገልግሎት አሰጣጥን ለማዘመን የሚያገዝ የአሰራር ዘዴና ስርዓት ነው። በኢትዮጵያ የሳይንስና ቴክኖሎጂ ዘርፉን ለማሳደግ አገልግሎት የሚሰጡ ስራዎችን ወደ ቴክኖሎጂ የማዘመን ስራ እየተሰራ ይገኛል። ይህም የአገልግሎት አሰጣጡን በማሻሻል ቀልጣፋና ግልጽ የሆነ አገልግሎት ተገልጋዮች እንዲያገኙ ይረዳል። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ኩነቶች ምዝገባ ኤጀንሲ ቴክኖሎጂን በመጠቀም የወሳኝ ኩነቶች ምዝገባ በኦንላይን ለማድረግ እየሰራ ይገኛል በዚህም ለክብር መዝገብ ሹሞች ቦሳና ወልቂጤና በአላባ ቆሊቶ ከተማ ለሁለተኛ ዙር ስልጠናም ሰጥቷል ተከበራችሁ ተመልካቾቻችን ኤጀንሲው የምዝገባ ስርዓቱን ወደ ቴክኖሎጂ ለማሸጋገር እየሰራ ያለውን ስራ አስመልክተን ፕሮግራም አሰናድተንላችኋል አብሮነታቸው አይለየን ወሳኝ ኩነቶች

የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በክልሉ በሚገኙ ቀበሊያት የልደት ሞት፣ ጋብቻ፣ ፍቺና ጉድፍቻ ኩነቶች ምዝገባ እያካሄደ ይገኛል። የምዝገባ ስርዓቱን ለማዘመን ቴክኖሎጂን መሠረት በማድረግ በወረቀት ሲደረግ የነበረውን ምዝገባ በኦንላይን ምዝገባ እንዲደረግ እየሰራ ይገኛል። በዚህም በመጀመሪያው ዙር ከአምስት መቶ በላይ የክብር መዝገብ ሹሞች ስልጠና እየሰጠ ሲሆን በሁለተኛ ዙር ለሁለት መቶ ሰልጣኞች ስልጠና መስጠት ችሏል ተብሏል። ማዕከላዊ ኢትዮጵያ ክልል ባለፉት ወራት በክልላችን በሚገኙ ከ1285 በላይ ቀበሌያት ውስጥ በተወሰነ መልኩ ከማንዋል ምዝገባ ወደ ዲጂታል የመቀየር ሂደትን ተግባራዊ ለማድረግ በርካታ ስራዎችን ሰርተዋል። ከዚህ አንጻር ሁሉም ቀበሌ ምዝገባ ውስጥ ያለበትን ደረጃ በደንብ ለይቶ ከዛ በኋላ ካሉት ቀበሌያቶች ስንቶቹን ወደ ቴክኖሎጂ ምዝገባ እናስገባ ቀሪዎቹን ደግሞ እንዴት እያየን ወደሚቀጥሎ ስቴፕ እናሸጋግር በሚል እንደ ተቋም በደንብ ከገመገምን በኋላ በመጀመሪያ ዙር ካሉን ቀበለያት ወደ አምስት መቶ ቀበሌያትን ወደ ቴክኖሎጂ የማሸጋገር ስራ ሰርተን በአራት ማዕከላት ይህን ስልጠና በአንደኛ ዙር ሰጥተናል። በዚህ አንጻር በተሳካ ሁኔታ በሁሉም በአራቱ ማዕከላት ይህን ስልጠና የወሰዱ አካላት ወደ ምዝገባ ስራ የገቡበት ሁኔታ አለ። ቀሪዎቹ ደግሞ ባለው ሪሶርስ መጠን ያንዳንዱን መዋቅር እየፈተሽን ሁሉንም መቶ ፐርሰንት ቀበላትን ወደ ቴክኖሎጂ የማሸጋገር ስራ በእቅድ ተይዞ እየተሰራ ነው ያለውና ከዚህ አንጻር አሁን ዛሬ ላይ እየሰጠን ያለ ነው ስልጠና እንደ ክልላችን ካሉት ቀበላት ወደ ሁለት መቶ ቀበላትን ለይተን በዛ ቀበሌ ላይ የክብር መዝገብ ሹሞችን ለይተን በሶስት ማዕከል፣ አንደኛው ማዕከል የሀላባ ማዕከል ነው፣ ሁለተኛው ማዕከል ወልቅጤ ነው፣ ሶስተኛው ማዕከል ደግሞ ሆሳዕና ማዕከል ነው። በዚህ አንጻር በእነዚህ በሶስቱ ማዕከላት 200 ክብር መዝገብ ሹሞችን አሰልጥነን ከማኑዋል ምዝገባ ወደ ቴክኖሎጂ ማሸጋገር የምንችልበትን ሂደት እየሰራን ያለን ነው። እንግዲህ የምዝገባውን የወሳኝ ኩነት ምዝገባን በቴክኖሎጂ ለማዘመን የፌዴራል ኢሚግሬሽንና ዜግነት አገልግሎት ከሴንትራል ስታቲስቲካል ኤጀንሲ ጋር በጋራ በመሆን የምዝገባውን ከማኑዋል በቴክኖሎጂ የታገዘ ለማድረግ ሶፍትዌሩን አበልጽጓል። እንግዲህ ሶፍትዌሩን ያበለጸገው እንደነከርኩ የፌዴራል ኢሚግሬሽንና ዜግነት አገልግሎት ነው። ስለዚህ ይህንን ምዝገባ እያንዳንዱ ቀበሌ በታብሌት የተደገፈ ምዝገባ ለማከናወን ሰልጣኞች በቀበሌ የሚገኙት የክብር መዝገብ ሹሞች የበለጸገውን ሶፍትዌር በስልጠና በመውሰድ እና ወደ ተግባር እንዲገቡ ይህ ስልጠና ተዘጋጅቷል ማለት ነው። እየሰለጠኑ ያሉ መዝጋቢዎቻችን በተለይም ከምዝገባ ስራ ጋር ተያይዘው ውጤታማ የሆነ ስራ እየሰሩ ያሉ፣ ወቅታዊ ምዝገባ ላይ ፎከስ አድርጎ የሚሰሩ በከተማም በገጠርም ያሉ ቀበሌያትን ለይቶ ዞኖች እንዲያቀርቡ ጠንከር ያለ መስፈርት አውጥተን ከመስፈርቱ መነሻ በተለይ የምዝገባ ስርዓቱን ውጤታማ ሊያድርጉ የሚችሉ የኮምፒውተር መሰረታዊ እውቀትም ያላቸው ጭምር። እሱ ብቻ አይደለም፣ የተሻለ ትምህርት ዝግጅትም ያላቸው የክብር መዝገብ ሹሞችን ለይቶ እንዲያቀርቡ አድርገናል። ከዚህ አንፃር እነዚያውን ዛሬ በሁለት ማዕከል እየወሰዱ ያሉ አካላት የተሻለ ስራ መስራት የሚችሉ አካላት ናቸውና ይህ ስራ አሁን የባለፈው የመጀመሪያ ዙር 500 ሰልጥነናል። ከዛ በፊት ደግሞ ቢያንስ ከመቶ ሰባ በላይ ሰልጥነው ስራ ውስጥ ያሉ አሉ። ሆስፒታሎች ላይም ይሄን ስራ እየሰራን ነው። ወደ 26 ሆስፒታሎች ላይ ይሄ ምዝገባ እየተካሄደ ነው ያለውና በቴክኖሎጂ ከዚህ አንጻር ኦልሞስት አሁን በባለፈው 63% አድርሰናል። አሁን 200 ስናስገባ አፈጻጸማችንም ከፍ ይላል። ቀጣይ ሁሉንም ወደዚህ የማስገባት ስራ ነው የሚሰራውና ይሄ በእቅድ ተይዞ እየተሰራ ያለ ከክልሉ መንግስት ጋርም ይህን ቴክኖሎጂ ለማዘመን ለማስፋት የሚያስችል ስራ ክልሉም እንዲደግፍ ተነጋግረን የበጀት ድጋፍም አድርጎ ስራ ውጤታማ በሆነ መንገድ እንዲሰራ እየጠራ ያለበት ሁኔታ ነው ያለው። ያው ይህ ምዝገባው በቴክኖሎጂ የተደገፈ መሆኑ ለወረቀት ስራዎች የሚባክኑ የሚወጣ በጀትን የሚቀንስ ይሆናል። ስለዚህ በወረቀት ላይ የሚካሄደው የማንዋል ምዝገባ የሚወጣው ለህትመት የሚወጣውን ወጪ በቴክኖሎጂ የታገዘ ማድረጉ የሚወጣውን ወጪ የሚቀንስ ይሆናል ማለት ነው። ስለዚህ ታሳቢ የተደረገው የወረቀት ስራዎችን ሊያስቀር በሚችል መንገድ የተዘጋጀ ስልጠና ነው ማለት ነው። አሁን ባለው መቶ በመቶ የማኑዋል ምዝገባውን የሚያስቆም አይደለም። አክቹአሊ ምዝገባውን በሁለቱም ነው የሚካሄድ ያለው ማኑዋልም ይመዘገባል፣ ቀጥሎ ደግሞ ኦንላይንም ይመዘገባል። ቀጥለን ግን ይህን ስራ መቶ ስናሳካ ሁሉንም ቀበሌ የምዝገባ ጣቢያዎችን በሙሉ ወደ ቴክኖሎጂ ስናሸጋግር የማኑዋል ስራው ይቆማል። በቴክኖሎጂ ምዝገባ ተደራሽ የሆኑ ቀበሊያት ከስምንት መቶ ቀበሊያት የዛሬውን ስልጠና ጨምሮ ከስምንት መቶ ቀበሊያት በላይ የቴክኖሎጂ ምዝገባ ተደራሽ ሆነዋል። ስለዚህ ካለው ከክልሉ ስልሳ ሶስት ፐርሰንት በላይ የምዝገባ ሽፋኑ በቴክኖሎጂ የታገዘ ሆኗል ማለት ነው። የወሳኝ ኩነቶች ምዝገባ መረጃ የያዝ ጥንቃቄ የሚሻና ተጠያቂነት ያለበት ነው። የተመዘገቡ መረጃዎች ለአንድ መቶ ዓመታት መቀመጥ አለባቸው ተብሎም ይታመናል። ታዲያ በቀበሌያት አካባቢ የመረጃ የያዝ ክፍተቶች የተመዘገቡ የወሳኝ ኩነቶች ምዝገባ በጥራትና በወቅቱ ማግኘት በሚቻል ሁኔታ አልተደራጁም። የምዝገባ ስርዓቱ በኦንላይን ማድረግ ብልሹ አሰራሮችና የሚታዩ ችግሮችንም ይቀርፋል በዋናነት አንደኛ የመረጃ ጥራት፣ የመረጃ ጥራት እያንዳንዱ አካባቢ የሚመዘገበው በተለይ የኛ ትልቁ እቅዳችን ወቅታዊ ምዝገባ ነው። ወቅታዊ ምዝገባ፣ ለምሳሌ ልደት እንደተከሰተ ወዲያው እስከ ሶስት ወር ባለ የጊዜ ገደብ ውስጥ የሚመዘገብ ነው። ሌሎቹ ግን በ30 ቀናት ውስጥ። ስለዚህ እነዚህ ምዝገባዎች በትክክል በቴክኖሎጂ ሲመዘገብ የሚፈለገው መረጃ ለሚፈለገው አገልግሎት ለአስተዳደራዊ ለስታትስቲካዊ እና ለሕግ የሚፈለገው መረጃ ታማኒነቱ የተሟላ እንዲሆን ከማድረግ አንጻር ቴክኖሎጂ ምንም አማራጭ የሌለው ነው። እንዳገርም የተያዘው አቅጣጫ ይሄ ነው። በተለይ ዜጎቻችን በትክክል መረጃቸው ተይዞ ለሚፈለጉ ዓላማ እንዲውል ከማድረግ አንጻር ቴክኖሎጂ ምንም የማይተካ ሚና ያለውና አሁን ማኑዋሊ የሚመዘገበው መረጃ ብዙ ጊዜ ያው የመረጃ ጥራት ችግሮች አሉ። ለምሳሌ ቀበሌ ላይ የተመዘገበው መረጃ ቀጥታ ወደ ፌዴራል ሲሄድ ፌዴራል ላይ ብዙ መረጃዎች ሲጣሩ ግድፈቶች አሉባቸው መረጃዎች አሉና፣ ይሄን የመረጃ ጥራትን ችግር የሚፈታ ነው ሲስተሙ። በራሱ የሆነ ነገር ሲጎል አያሳልፍም። ከዚህ አንጻር ጥራቱን የጠበቀ የሚፈለገው ባረብል እያንዳንዱ በትክክል ተመዝግቦ ለሚፈለገው አላማ እንዲውል ከማድረግ አንጻር ትልቅ ፋይዳ ነው ያለውና እሱ ብቻ አይደለም ዜጎቻችን ከምንም አይነት ብልሹ አሰራር በጸዳ መንገድ አገልግሎት ማግኘት የሚችሉበት አሰራርም ይፈጥራልና ቴክኖሎጂ ምንም አማራጭ የሌለው የሚፈለገው መረጃ በሚፈለገው ወቅት እና ለሚፈለገው ዓላማ እንዲውል ከማድረግ አንጻርና የዜጎች አገልግሎት የማግኘት እድላቸውም ጤናማ በሆነ መንገድ አገልግሎት እንዲያገኙ የሚያስችል ስለሆነ ትልቅ ፋይዳ ነው ያለው። የመረጃ አያያዙ እንግዲህ ምዝገባው የሚከናወነው የራሱ የሆነ ኔትወርክ አለው፣ ሲም ካርድ አለው። ስለዚህ ምዝገባውን ሲያከናውኑ በኦፍላይን ምዝገባ ያከናውናሉ፣ በኦንላይን ምዝገባ ይከናውናል። ስለዚህ ታብሌቱ ላይ ያለው ሶፍትዌር ምዝገባውን በኦፍላይን ያከናውናል። ሲም ካርድ የራሱ የተዘጋጀ ቪፒኤን ሲም ካርድ አለው። ስለዚህ ያ የተመዘገበው መረጃ ልክ እንደ ተመዘገበ መረጃው ወደ ዳታቤዝ ይገባል። ስለዚህ ሲንክ ያደርጋል። በቃ ሲንክ ስለሚያደርግ አውቶማቲክ ነው ማለት ነው በቀላሉ ቀበሌ ላይ የተመዘገበው መረጃ ወደ ዳታ ቤዝ የሚገባበት መንገድ የተመቻቸ እንደሆነ ነው ማለት ነው። ቀደም ሲል የነበረው የወረቀ ስራ አሁን ወደ ዲጂታል ሲስተም ውስጥ መግባቱ ለእኛ ከፍተኛ ፋይዳ አለው ብለን እናስባለን። አንደኛ ጊዜ እንቆጥባል፣ ሁለተኛ የመረጃ ጥራትን ደግሞ በተገቢው እንድንይዝ ያደርገናል። ይህ በቴክኖሎጂ የተያገዘው አንድ ሬድ ይቀንሳል፣ ሲተቶችን ይቀንሳል። ለስራችንም ደግሞ በጣም አቅም ይሆንናል። የመጀመሪያ በጣም ያው በመዝገብ ላይ ስለሚመዘገብ አንድ ባጀት የሚጠይቅ ነገር ነው፣ ብዙ ወጪ መንግስትን የሚጠይቅ ነው። ከዛ ደግሞ ቀበሌ ደረጃም ደግሞ በጣም ያሰራል ጉልበት የሚጠይቅ ነገር ነው። አንድ ሰው ለመመዝገብ ቢያንስ እስከ 40 50 ደቂቃ የሚፈጃ ነው። አንድ ሰው ነው የሚሰራው፣ እንዲሆነው ያው ጉልበት የሚጨምር ነው። ድግፋብል ሶስት ሰው ወይ አራት ሰው ነው በቀን የምትመዘግበው። በዚህ ግን የፈለግከውን ያህል ትመዘግባለህ። የቀረበውን ያህል ድካም ሳይሰማ ቶሎ ብለህ መዝግበህ ትጨርሳለህ። ደግሞ ለሚፈለገው መረጃ ማዕከልም ለማድረስ በጣም ቀልጣፋና ዘመናዊ የሆነ ነገር ነው። ተመችቶናል። ደስ ይላል። ከዚህ በፊት ስንሰራ የነበረው። ባለጉዳዮችን በጣም ለእኛም ስራ ስለመበዘን ሰዓት ለመጠቀም አይን አሁን የአንድ ወሳኝ ኩነት ምዝገባ አርባ ደቂቃ ወይ ሰላሳ ደቂቃ ሊወስድ ይችላል። እና በዚህ ስልጠና መሰረት አሁን በአስራ አምስት ደቂቃ የፈለግነውን ሰው መሸኛት እንችላለን። እና በጣም ጥሩ ነው እና በጣም ደስተኛ ነኝ። ይህንን ስልጠና በመውሰድ የስራዎች መደራረብ አሉብን ስራ አስኪያጆች በተለይ ያው ከሰማይ ከመሬት በላይ ከሰማይ በታች ያሉ ስራዎችን የምንሰራው ከዚህ አንጻር የወረቀት ስራው በጣም ጊዜ ይፈጅብን ነበረ። አሁን ግን ያው ከወረቀት ስራ ወደ ዲጂታላይዝ፣ ወደ ሲስተም ዘመናዊ የመረጃ ያ ሲስተም ውስጥ ስንገባ ከፍተኛ የመልካም አስተዳደር ችግሮችንም ይቀርፍልናል። የመረጃ አያያዛችን በተለያየ ጊዜ ከፌዴራል የሚመጣ አለ ጥያቄ። የወሳኝ ኩነቶች ኤጀንሲ በፌዴራል ደረጃ እስከ ውጭ ጉዳይ ሚኒስቴር ያላክ ነው ተመልሶ ወደዚህ የሚመጣብን ነገር አለ። ይህን መረጃ ደግሞ እንዴት አድርጋችሁ ነው አጠርታችሁ ላኩልን በሚል ባለፈው እኔ ገጥሞኛል። ወደ አሜሪካን የሚሄዱ ዜጎች ነበሩ፣ የኛ ዜጎች። የዛሬ ሰባትና ስምንት አመት ነበር የወሰዱት መረጃውን። በዘንድሮ ዓመት ግን ወደ ታች መጥቶ ከፌዴራል እስከ ክልል ድረስ ከክልል እስከ ወረዳ ዞን፣ ከወረዳ እስከ ቀበሌ ድረስ መረጃ ተጠይቀናል። ከዚህ አንጻር ያው የቀበሌ የመረጃ አያያዝ ጋፕም አለ። ጽፈት ቤቶች እየተካኑ አይደለም። በተለይ የወሳኝ ኩነት መዝገብ ሴንስቲቭ ነው። በጥንቃቄ መያዝ ይፈልጋል። ከዚህ አንጻር ዝናብ ሊነካው አይገባም። ፀሐይ ሊነካው አይገባም። ቀበሌ ላይ ከፍተኛ ችግሮች አሉ። እንደኛ ወረዳ ጽፈት ቤት የሌለው ቀበሌም አለ። ከዚህ አንጻር ስራ አስኪያጆች ያው ስጋት አላቸው። ታች ግን ሰፊ ችግር አለ። ጽፈት ቤት የሌላቸው ስራ አስኪያጆች የልደት፣ የሞትና የጋብቻን መረጃ ያዙት በቤታቸው ውስጥ ነው። ሳር ቤት ነው ያለው። ከዚህ አንጻር ከፍተኛ ችግሮች ስጋት ነበረባቸው። አሁን ይሄ ወደ ዘመናዊነት መቀየሩ ከዛ ስጋትም ያውጣናል ብለን እናስባለን ለማለት ነው። አሁን በዘመናዊ መልኩ እንዲሰራ በማድረጉ ከዚህ በፊት ከነበረው ከመረጃ አያያዝ አንጻር ዲጂታሉ በመሆኑ በጣም ቆንጆ ነው። የመረጃ ማባከን አይኖርም። የመጀመሪያ ይሄ ዘመናዊ ሆኖ መምጣቱ ፋይሉ ለዘመናት እንዲቆይ ተደርጎ ለማስቀመጥም አመቼ ነው የሚሆነው። ግን ከዚህ በፊት የነበረው ላይ የመረጃ ስህተት ይኖራል። የተለያዩ ሰርቲፊኬት የመጥፋት ሰነዱ በአግባቡ ያለመቀመጥ አደጋ መድረስ ያ ነገር ይኖራል ግን አሁን በተመቻቸው በኦንላይን ምዝገባ ላይ ዘላቂ መፍትሄ ማምጣቱን ነው የተረዳውተኝ ሞር ደግሞ ወደ ሲስተሙ ላይ ገብቶ ስራ ላይ ሲገባ አክቲቬት ሆኖ ስራው ሲጀምር በጣም የተሻለ ለተገልጋዮችም ለአገልጋዮችም ጭምር ስራውን የሚያቀል መሆኑን ተረድቻ ተረድቻለሁኝ ቆንጆ ነው አንድ ሰው ለመመዝገብ ግፈ ብል ሶስት ካርቦን ያስፈልጋል። ሶስት ካርቦን ያስፈልጋል። እስክርቢቶ አለ፣ ፎቶ ማስያዣ፣ ስታፕለሮች አሉ። እነዚህን ሁሉ ያስቀራል። ይሄ ይሄ ደሞ ቻሌንጅ ነው። ድጋፍ የሚያደርግ አካል ከወረዳም ለዚህ የተመደበ ባጀት የለም ነው የሚባለው። ምንም የካርቦን የስቴሽነሪ ነገሮችን ድጋፍ አያደርጉንም። ደግሞ በጣም ከባድ ስለሆነ ስራ ለስራ ደግሞ በጣም ማነቆ ነው የሚሆነው ስለዚህ አሁን በዚህ ይሄ ሁሉ መጠይቆች የሌሉ ናቸው። በዘመናዊ እንትን ስለሚሰራ ሰው ደግሞ ያለመንገላታት ያለመንገላታት ካርቦን የለም እስክሪብቶ የለም መዝገባ ለቀ የሚባል ነገር ሳይኖር ያው በፈለገበት ሰዓት ላይ መረጃውን ሊያገኝ ይችላል ነው። ስልጠና በጣም አሪፍ ነው ከዚህ በፊት ከነበረው ይልቅ አሁን በቴክኖሎጂ አጠቃቀም ጋር ተያይዘው ያው ተጠቃሚ ባለጉዳዮችን በአፋጣኝ ለማስተናገድ ና ሰዓት ለመጠቀም በጣም አስፈላጊ ምቹ ሁኔታ እንደሆነ ነው የምንረዳ። ከዚህ በፊት የነበረው ችግር እንደ ስንሰራም ስራ ላይ ስንሰራ መዝገብ ሹም ላይ አንድ ያው ኩነት ላይ ሲመዘገብ ስርዝ ልዝናውን ለማቃለል አንደኛ አሁን ኢዲት ማድረግ እንችላለን። ዋናው አሁን የበታቡ ማለት ኦንላይን ሲስተሙ ሲመዘገብ የተሳሳቱ ስህተቶችን ኢዲት አድርገን ያለውን ነገር ማረም የምንችልበት ሲስተም ግን መጀመሪያ ደግሞ ወረቀት ላይ ሲመዘገብ ደግሞ አንድ መዝገብ ሹም ከተሳሰተ ያ ካርድ ደግሞ እንደማይጠቅምና እንደሚበላሽ ጊዜያችንም ደግሞ በዛው ልክ ደግሞ አንድን ሰርዘን የሆነ ነገር ስንሰራ አሁንም ጊዜያችንን የሚበላበት ሰዓት ነበረ። አሁን ያው በዚህ ሁኔታ ሲሄድ ደግሞ ኦንላይን ሲስተሙ ሲሄድ ደግሞ ማንዋሉ ላይ ሲሄድ አሪፍ ነው፣ ምርጥ ነው። በዚህ ሂደት የተሻለ ውጤት አለው ብለን እናያለን። በዚህ ልክ ደግሞ መሆኑ በጣም ምርጥ ነው። ለኛም አሪፍ ነው። ለስራ ማቃለል ራሱ በጣም አገልግሎትን ቶሎ የተቀላጠፈ ለመስጠት ራሱ በጣም የተሻለበት ሁኔታ አለ። ቴክኖሎጂውን በጣም ወደነዋል። ለእኛ ስራችንንም ለማቅለል ጥሩ ነው ብዬ አስባለሁ። ለሕብረተሰቡም ለሰዓትም ሰዓት ለመጠቀም ጥሩ ይመስለኛል። ሰርቲፊኬት የለም። የሰርቲፊኬት እጥረት ነበር እንደ ክልላችን ከቀድሞው ክልል ወደ አዲሱ ክልል ስዘዋወር የነበረው የሰርቲፊኬት ትመትም የመዝገብ እጥረትም ነበረ። አሁን ግን በተመቻቸው በዚህ በዲጂታሉ እና በአዲሱ ክልል ሲመሰረት ዲጂታል ሆኖ መምጣቱ የተሻለ እና ጉዳት እንዳይደርስም ኦሬዲ በሃርድም በሶፍትም ስለሆነ መረጃ በሶፍት የተቀመጠ ስለሆነ በሃርድ ቢበላሽ እንኳ ቢጠፋ እንኳ ጉዳት ቢደርስ እንኳ እዚህ በሶፍት ላይ ስላለ በቀላሉ የአንድ ሰው ታሪክ የተቀመጠ ስለሆነ ለዘመናት የሚቆይ በመሆኑ የተሻለ የተዛበ መረጃ አይኖርም። ትክክለኛ ሪያሊቲው ነው። አንዳንድ የኢሚግሬሽን አካባቢ ላይ የሚከሰቱ ነገሮች የእድሜ ማነስ፣ የእድሜ መብለጥ ሚባል ነገር ይከሰታል። አሁን ይሄ ዲጂታል ሲሆን ኦንላይን ላይ የተመዘገበ ስለሆነ ማወሻሻት አይቻልም። እዛ ላይ ትክክለኛ የሆነ መረጃ ካለው ከማህደሩ ማግኘት ይቻላል። አይዲ ነምበር ይሞላል። የተሞላው አይዲ ወዲያውኑ ያ ከዚህ በፊት ሬጂስተርድ ሆኖ የተቀመጠውን ማውጣት ይቻላል። ይሄ በጣም ጥሩ እድል ነው ብዬ ነው የሚያስበው። ለተገልጋዮቹ ቆንጆ ነው። ያን መዝገብ ሹም ሊቀያጭ ይችላል ከቦታው። የመዝገብ በርግጥ የተያዘ ነው ቢሆንም በወረቀት ስለሆነ ሊበላሽ ይችላል፣ በተለያዩ ሁኔታ ሊጠፋ ይችላል። ስልድርዝም ሊኖር ይችላል። ይሄ ሹር የተሻለ ነው። አብሶ በፎቶ የሚለው ነገር ቀጥታ ትክክለኛ ነገር እንደሚሰራ አምናለሁ እና ጥሩ ነው ብዬ እወስዳለሁኝ። የበለጠ ሁሉም ቀበሌያት ቢያገኝና እንደዚህ አይነት ነገር ስራ ቢሰራ የሚል ሀሳብ አለኝ። ያው አንደኛ ከሰዓት አንፃር ጋር ባለጉዳይን ቶሎ ለማስተናገድ በጣም ከፍተኛ ሰዓት ይወስድ ነበር። አሁን ግን በዚች ኮምፒውተር ላይ ከተቀየረ በጣም አሪፍ ሰውን ለማስተናገድ ቀልጣፋ አገልግሎት እንዲሰጥ ያገለግላል። አንደኛው እንደ ካይዘን ስትሄድ ፋይል አደረጃጀት ላይ ወረቀቶች የሆኑ ዝብርቅርቅ ላሉ የሆነ ቦታ የአንድ ሰው ሰነድ ላይ በተፈለገ ሰዓት ላይ ይገኝ ይችላል። ከሌላ ቦታ ደባል ስራ ነው የሚሰራው። ከሌላ ወረቀቶች መረጃ በተፈለገ ሰዓት ወዳው አውጥቶ ወዳው መረጃን ለመስጠት የሚያስቸግርበት ሂደት ነበር። አሁን ግን ቀጥታ ገብተ በኮድ ገብተ በራሱ ኮድ ገብተ ፋይሉ ላይ ከፍተ ወዳው አውጥተ ለሚፈልገው ሰው መረጃን መስጠት ቅርብ የሆንበት ሂደት አለ። በጣም የተሻለ ነው። ምርጥ ነው። መረጃዎች ጥራቱን የጠበቀና ከብልሹ አሰራሮች የጸዳ አገልግሎት ለተገልጋዮች ተደራሽ ለማድረግ ስልጠናው ትልቅ ድርሻ አለው። ክቡራትና ክቡራን ተመልካቾቻችን የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ለክብር መዝገብ ሹሞች የሰጠውን ስልጠና አስመልክተን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ከወሳኝ ኩነቶች ምዝገባ ጋር ተያይዞ የሚታዩ ብልሹ አሰራሮችና ክፍተቶችን በ8963 ነጻ የመስመር ስልክ ደውለው በማሳወቅ አጋርነታችሁን እን እንድታሳየው ስንል እንጠይቃለን። በሌላ ፕሮግራም እስክንገናኝ ሰነ ጊዜ